የቤተሰብ የልጆችና የአረጋውያን ኢዮቤልዩ እንደሚጀምር ተገለጸ። በአስር ሺዎች የሚቆጠሩ ነጋዴያን የሚታደሙበት የቤተሰብ የልጆችና የአረጋውያን የ2025 የኢዮቤልዩ በዓል ግንቦት 22 ቀን 2017 ዓ ም በቅድስት መንበር እንደሚጀምር ተገለጸ። በዚህ መርሃ ግብር ከ60 ሺህ በላይ የሚሆኑ ከ120 የተለያዩ ሀገራት የተውጣጡ ቤተሰቦች፣ ሕጻናትና አረጋውያን ይሳተፋሉ ተብሎ ይጠበቃል። በዚህ መርሃ ግብር ላይ በርካታ ቁጥር ያላቸው ነጋዴያን ከጣሊያን ስፔን ዩናይትድ ስቴትስ፣ ፖላንድ ና ፖርቹጋል ሀገራት ተሳታፊ እንደሚሆኑ ቫቲካን ዜና ይዞት የወጣው መረጃ ያመላክታል። ከአርብ ግንቦት 22 እስከ እሁድ ግንቦት 25 ቀን 2017 ዓ ም በሚካሄደው በዚህ ዝግጅት ላይ የጸሎት በቅዱስ በር የማለፍ ና የተለያዩ መንፈሳዊ መርሃ ግብሮች ይደረጋሉ። ከተለያዩ የዓለም ሀገራት የተወጣጡ በርካታ ሀገረ ስብከቶች፣ ገዳማት ና ንቅናቄዎች እንዲሁም ዓለም አቀፍ ቡድኖች የቤተሰብ ሰብአዊነትና መንፈሳዊ እድገትን የሚያበረታቱ ቡድኖች ተሳታፊ እንደሚሆኑ ይጠ ይጠበቃል። ዘገባው የቫቲካን ዜና አገልግሎት ነው።